ናይጄሪያ ውስጥ ስለሚገኙ ክርስቲያኖች ሁለት መቶ አስር ክርስቲያኖች በአንድ ሌሊት ተገድለዋል። ክርስቲያን ያልሆኑ ሰዎች ራሱ እየመዘገቡት ይገኛሉ። ክርስቲያኖችን ከናይጄሪያ የማጥፋት ዘመቻ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ በልዩ መርሃ ግብር ሰሞኑን እየሰማን የምንገኘው አንድ ጉዳይ አለ። ናይጄሪያ ውስጥ ስለሚገኙ ክርስቲያኖች ስለነሱ የጸሎት ማሳሰቢያ ወይም ደግሞ የጸሎት ጥሪ ለማድረግ በዚህ ተገኝቻለሁ። እንግዲህ ሰሞኑን ናይጄሪያ ሀገር ውስጥ ብዙ ክርስቲያኖች ወንዶችና ሴቶች እየተገደሉ ይገኛሉ፣ ህጻናትም ጭምርና ከእነሱ ጋር በተገናኘ የወጡ አንዳንድ ዘገቦች አሉ። እነሱን ዘገቦችን አሳይቻችሁ መጽሐፍ ቅዱሳዊ አንድምታው ምን ይመስላል ብዬ ከዚ በላ ደግሞ ሁላችንም ክርስቲያኖች እንደ ክርስቲያን እንደመሆናችን ስለ እነዚህ ክርስቲያኖች የቻል በገንዘብ እንድናግዛቸው ያልቻል ደግሞ ድንጸልላቸው በጌታ ፍቅር ጠይቃለው። የመጀመሪያው እንግዲህ የወጣውን ዘገባ ለማሳየት ልሞክር። በተለይም የክርስቲያኖች ቻናል የሆነው ሰቨን ሀንድረት ክለብ ላይ የወጣ አንድ ዘገባ አለ ከነሱ ጋር በተገናኘ እ እሱን መጀመሪያ ሰምተን እንመለስ።

እንደ ሰማነው በጣም በሚያሳዝን ሁኔታ 210 ሰው በአንድ ሌሊት የተገደለ ነው። እንግዲህ ናይጄሪያ ውስጥ ሁለት መቶ አስር ክርስቲያኖች በአንድ ሌሊት ተገለዋል ማለት ነው። እና ከዚህ ጋር ተገናኝተው እንግዲህ የብዙ ክርስቲያኖችን ቤት አቃጥለዋል። ቤታቸውን ብቻ ሳይሆን ሰዎቹንም ራሳቸው ክርስቲያኖቹንም ራሳቸው እንግዲህ ሲያቃጥሉ ነው። ይህን ያደረጉት ደግሞ ጽንፈኛ የእስልምና እምነት ተከታዮች የሆኑ ሰዎች ናቸው። በተለይም ቦኮ ሀራም ተብሎ የሚጠራው ጽንፍ አለ እሱ ናይጄሪያ ውስጥ እንግዲህ ክርስቲያኖችን እየመረጠ እየገደለ ይገኛል ማለት ነው በነገራችን ላይ ክርስቲያኖች ብቻ ሳይሆኑ ያው ፌር መሆን ስላለብን ትክክለኛውን ዘገባ ማቅረብ ስላለብን ኤክስትሪም ያልሆኑ ወይም አክራሪ ያልሆኑ ሙስሊሞች ራሱ ተገለዋል ያው በቁጥር ትንሽ ቢሆኑም ግን አክራሪ ያልሆኑ ቦኮሃራምን አካሄድ የማይደግፉ ግን እስቲል ሙስሊም የሆኑትን እነሱም ተገለዋል ግን በአብዛኛው ግን ታርጌት የተደረጉት ለማን ናቸው ክርስቲያኖች ናቸው እና በአንድ ሌሊት 210 የሚጠጉ ክርስቲያኖች እንደተገደሉ ያው ዘገባው ላይ መስማት ችለናል። ደግሞም ክርስቲያን ያልሆኑ አሁን ብዙ ጊዜ እንደዚህ አይነት ነገሮች ስንናገር ሳይዲዛችሁ ነው ክርስቲያኖች ያወጡት ዘገባ ነው የሚል ወቀሳ ሊመጣ ይችላል ሊመጣ ይችላል። ስለዚህ ይህን ወቀሳ ለማፍረስ ክርስቲያን ያልሆኑ ምንጮች ራሳቸው ይህንን በናይጄሪያ ውስጥ እየተካሄደ ያለውን የክርስቲያኖችን የማጥፋት ዘመቻ ክርስቲያን ያልሆኑ ሰዎች ራሱ እየመዘገቡት ይገኛሉ። እስቲ ቢልን ሰምተን እንመለስ።

kids protesting this? እንግዲህ የሰው እንግዲህ ቢል ይባላል ኮሜዲያን እና የፖለቲካ ተንታኝ የሆነ ሰው ነው ግን ክርስቲያን አይደለም እሱ ራሱ ይህን ጉዳይ በደንብ አድርጎ እየተናገረ ነው እና እሱ ምንድነው የሚለው ከ2009 ጀምሮ 100 ሺህ የሚጠጉ ክርስቲያኖች ተገድለዋል ነው የሚለው ከ2009 ዓ.ም ጀምሮ በፈረንጆች ማለት ነው መቶ ሺህ የሚጠጉ ክርስቲያኖች ተገልዋል። ወደ 18 ሺህ ደግሞ ቤተክርስቲያን ወይም ደግሞ ክርስቲያኖች ተሰባስቦ ጸሎታቸውን አምልኳቸውን የሚፈጽሙበት አዳራሽ ደግሞ ወደ 18 ሺህ የሚጠጉ አዳራሾች ተብሏል ተቃጥሏል። ስለዚህ ይሄ ክርስቲያኖችን ከናይጄሪያ የማጥፋት ዘመቻ ነው በማለት ይናገራል። ይሄ ሰው እንግዲህ ክርስቲያን አይደለም። ስለዚህ ክርስቲያን የሆኑ ምንጮችም ክርስቲያንም ያልሆኑ ምንጮችም በናይጄሪያ ውስጥ ስለሚገኘው የክርስቲያኖች ጭፍጨፋ በዚህ አይነት ሁኔታ እየገለጹ ይገኛሉ ከዚህ በፊት እንግዲህ ቀደም ያሉ ዘገባዎች ምን እንደሚመስሉ እስቲ ላሳያችሁ በተለይ የቫቲካን ፖስት ያወጣው ዘገባ ነበር ከዚህ በፊት እነሱ ምን እንደሚሉ ጽሁፋቸውን ላንብብላችሁ የቫቲካን የቫቲካን ኒውስ ያወጣውን ዘገባ ላንብብላችሁ ምን ይላል መሰላቸው የቫቲካን ኒውስ ዘገባ ቀደም ያለ የወጣ ዘገባ ነው በኤፕሪል 17 2013 ዓ.ም የወጣ ዘገባ ነው የናይጄሪያ ሀገር ውስጥ ያሉ ክርስቲያኖችን በተመለከተ እና ታይትሉ ምንድነው የሚለው ኦቨር 1000 ክርስቲያንስ ኪልድ ኢን ናይጄሪያ ባይ ኢስላሚስት ኤክስትሪሚስት ይላል። ያው 50 ሺህ በላይ ክርስቲያኖች እንደተገደሉ በሙስሊም ጽንፈኞች ዘገባው ያትታል። በተለይም ደግሞ ማርቲርድ ክርስቲያንስ ኢን ናይጄሪያ ነው የሚለው። በናይጄሪያ ውስጥ ያሉ ሰማዕትነትን የተቀበሉ ክርስቲያኖች እንደማለት ነው። እና ከ2009 ጀምሮ በናይጄሪያ ውስጥ በጣም ብዙ የሆኑ ክርስቲያኖች እየተገደሉ እንደሆነ ዘገባው ያትታል ማለት ነው። እንዳልኳችሁ በ2023 ኤፕሪል 17 የወጣ ዘገባ ነው። ቫቲካን ኒውስ ላይ ማግኘት እንችላለን። እንዲሁም ደግሞ አሁን በቅርብ ደግሞ ቫቲካን ኒውስ ያወጣው ዘገባ አለ። በተለይም አሁን ላይ እየተካሄደ ባለው ነገር በተለይም ፖፕሊዮ እንግዲህ ጸሎታቸውን ለናይጄሪያ ለሚገኙ ክርስቲያኖች እንዳደረሱ የቫቲካን ኒውስ በጁን 17 2015 ላይ የወጣው ዘገባ ያትታል ማለት ነው። እና በጣም ብዙ ክርስቲያኖች በናይጄሪያ ውስጥ እየተገደሉ እንደሆነ ይናገራል። በተለይም እዚ ጋር እንደምናየው ምንድን ነው የሚለው ዘ ስኬል ኦፍ ዘ ቫዮለንስ ኤንድ ዲቫስቴሽን

ነገር ክርስቲያኖችን የማጥፋት ዘመቻ እንደሆነ ሁሉም ይስማማሉ ማለት ነው። ሁሉም ይስማማሉ። እንግዲህ ክርስቲያን ስንል በኢየሱስ ክርስቶስ የሚያምን እያልን ነው። አሁን ያለን ቴዎሎጂካል የሆነ ዲፈረንሳችንን ወደ ጎን አድርግ። አሁን ከካቶሊክ ጋራ ማንስማማበት ብዙ ነገር አለን ከኦርቶዶክስ ጋር ማንስማማበት ብዙ ነገር አለን። እነሱም ከኛ ጋር የማይስማሙበት ብዙ ነገር አላቸው። ግን እነዚህ ጽንፈኛው የእስልምና ጽንፍ ዶክትሪንን አይደለም ያው የሚያየው። ምንድን ነው ኢየሱስ የሚለውን ስም ትጠራለህ ወይንስ አትጠራም? የኢየሱስ ተከታይ ነው ወይንስ አይደለም? ክርስቲያን ነው ወይንስ አይደለም የሚለውን ታይትል ብቻ ነው ያው። ስለዚህ በዚህ ጉዳይ ላይ ኦርቶዶክሱም፣ ኢቫንጀሊካሉም ካቶሊኩም አንድ መሆን ይጠበቅበታል። በተለይ መጽሐፍ ቅዱስን እንከተላለን የእግዚአብሔር ቃል ነው ብለን የምናምን ኢየሱስ ክርስቶስ አምላካችን ነው ብለን የምናምን ሁላችንም በዚህ ጉዳይ ላይ አንድ መሆን ይጠበቅብናል ማለት ነው እና በጣም ብዙ ዘገባዎች አሁን አሁን ላይ በተለይ አሁን ከቅርብ ጊዜ ወዲህ እየወጡ ይገኛሉ ያው ሚዲያዎች በተለይ ዌስተርኑ ሚዲያ በጣም በዚህ ጉዳይ ላይ ፎከስ እያደረገበት ስላልነበር የሚዲያዋ ቴንሽን ምን ላይ ነው ያለው ፓለስታይን ላይ ነው ያለው እና ግን እየተካሄደ ያለውን ክርስቲያኖች ተኮር የሆነውን ክርስቲያኖችን የማጥፋት ዘመጃ ላይ ብዙ ዘገቦች እየወጡ አይደሉም። አሁን ላይ እየወጡ ያሉ ዘገቦች እንደውም ይሻላሉ ማለት ነው፣ በተወሰነ መንገድ። አንድ የመጨረሻ ዘገባ ላንብብላችሁ። ከዚህ ጋር በተገናኘ በተለይ በዓለም ላይ የተለያዩ ክርስቲያኖች እንግዲህ ሲጎዱ፣ ወይም ደግሞ እንደዚህ አይነት ችግር ሲደርስባቸው፣ ሲገደሉ፣ ቤቶቻቸው ሲቃጠሉባቸው፣ አንድ ኦፕን ዶር ኢንተርናሽናል የተባለ ኤንጂኦ አለ። ኤንጂኦ እንግዲህ የክርስቲያን ኤንጂኦ ነው። ከመንግስት ነን ገቨርንመንታል ነው፣ መንግስታዊ ያልሆነ ኤንጂኦ ነው፣ ግን የክርስቲያኖች ኤንጂኦ ነው። ኦፕን ዶርስ ኢንተርናሽናል ይባላል። ኤንጆ ምንድነው የሚያደርገው መሰላችሁ? በአለም ላይ እንደዚህ አይነት ችግሮች ሲደርሱባቸው ክርስቲያኖች ገንዘብን ያሰባስቡና እዛ ሀገር ላሉ ክርስቲያኖች እርዳታን ያደርጋሉ ማለት ነው። የምግብ እርዳታ፣ መጽሐፍ ቅዱስ ላይ ሌላቸው መጽሐፍ ቅዱስ የሚሰጣሉ፣ ጸሎት ያደርጋሉ፣ ድጋሚ እንዲቋቋሙ ያደርጋሉ። ስለዚህ የምትችሉ የሚችሉ ክርስቲያኖች እዚህ ዌብሳይት ላይ ገብታችሁ ዶኔት ማድረግ ትችላላችሁ ማለት ነው። ዶኔት ማድረግ ትችላላችሁ። ገንዘቡም ደግሞ በጣም ብዙ የሚባል ገንዘብ አይደለም ዶኔት የሚደረገው እዚህ ዌብሳይት ላይ እንደምታዩት እንግዲህ ወደ 49 ፓውንድ ዶኔት ማድረግ ይቻላል። ስለዚህ አርጀንት ጊፍት ነው የሚለው። የምትችሉ ክርስቲያኖች 49 ፓውንድ ዶኔት ማድረግ ትችላላችሁ ማለት ነው። ግን በዋናነት ደግሞ ጸሎት እንድናደርግላቸው በዚሁ አጋጣሚ ማሳሰብ በጣም ፈልጋለሁ። እንደ ክርስቲያን እንደዚህ አይነት ነገሮች ሲያጋጥሙን ምንድነው ማድረግ ያለብን ከተባለ አንድ ነገር አለ። መጽሐፍ ቅዱሳችን የሚነግረን ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ ቁጥር 20 ጀምሮ፣ ባሪያ ከጌቱ አይበልጥም ብዬ የነገርኳችሁን ቃል አስቡ፣ እኔን አሳዶኝ እንደሆነ እናንተ ደግሞ ያሳድዷችኋል፣ ቃሌን ጠብቆ እንደሆነ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። ተመልከቱ፣ ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል ይለናል። ዮሐንስ ወንጌል ምዕራፍ 15 ላይ የሉቃስ ወንጌል ምዕራፍ 21 ቁጥር 17 ላይ በሁሉ ስለ ስሜ የተጠላችሁ ትሆናላችሁ ተብለናል። የማቴዎስ ወንጌል ምዕራፍ 10 ላይም ደግሞ ጌታችን ኢየሱስ ክርስቶስ የመጣበትን ዓላማ ሲነግረን እንደዚህ በማለት ይናገራል። ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሴፍን እንጂ ሰላምን ለማምጣት አልመጣውም ይላል። እንግዲህ ሴፍ ከዚህ በፊት ሰርቼላችኋል ማለት ነው በተሰኘው መርሐ ግብራችን ላይ ሴፍ ምንድን ነው ከተባለ፣ ሴፍ እንግዲህ ነገሮችን ለሁለት ይሰነጥቃል፣ ይለያያል አይደል። ልክ እንደዛው ጌታችን ኢየሱስ ክርስቶስ ከመጣ በኋላ ሰዎች ጌታ ኢየሱስ ክርስቶስን ሲያምኑና ሲቀበሉ፣ ከክርስቶስ ኢየሱስ የተነሳ በቤተሰብ መካከል ልዩነት ይፈጠራል አይደል። እሱን ነው የሚናገረው። ሰው ከአባቱ ሴት ልጅም ከእናቷ ምራትም ከአማቷ እለያይ ዘንድ መጥቻለሁና ለሰው ቤተሰቦቹ ጠላቶች ይሆኑበታል በማለት ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ እንዴ ስቀበል፣ ወንድሜ ካልተቀበለ፣ በኔና በእሱ መካከል ምን ይመጣል? መለያየት ይመጣል። ስለዚህ ጌታችን ኢየሱስ ክርስቶስ ይህን አስቀድሞ ነግሮናል ማለት ነው። ስለዚህ እንደ ክርስቲያን ኢየሱስ ስንቀበል ሁለት ነገሮች ናቸው ያሉት። አንደኛው የዘላለም ህይወት አለ። ሁለተኛው በዚህ ምድር ላይ ደግሞ ምናለ መከራ አለ። ይህን እንደ ክርስቲያን አቮይድ የምናደርገው ነገር አይደለም። አቮይድ ማድረግ አንችልም። መከራ እንዳይደርስብኝ ማለት አንችልም። አይደል። ከዚህ በፊት የተለያዩ ሰዎች የሰጡት ምሳሌ አለ። ለምሳሌ ቦምቦር ብራችሁ ድምፁን አልስማ ማለት አይቻልም። አይደል? ፈንጂ ከወረወርክ የሆነ ድምፅ ይኖራል፣ የሆነ ፍንዳታ ይኖራል። ስለዚህ ኢየሱስ የሚለውን ስም ጠርተን ምንም ነገር አይምጣብኝ ማለት አይቻልም። መከራ አለ። ስለ ስሙ የተነሳ ደግሞ ግድያ አለ፣ ዛቻ አለ፣ ምናምን ብዙ ነገሮች አሉ። ስለዚህ ኢየሱስ ክርስቶስን ስንቀበል አግሪ አድርገናል፣ ፈርመናል። የዘላለም ሕይወትን ብቻ እንቀበላለን ሳይሆን ያል ነው ከስም የተነሳ መከራ አለብን፣ እሱንም ለመቀበል ዝግጁ ነን ብለን ወስነናል ማለት ነው። ስለዚህ እንደዚህ አይነት ሲገጥሙን፣ አንደኛ የእግዚአብሔር ቃል እየተፈጸመ እንደሆነ እናይበታለን፣ ሁለተኛ ደግሞ መንፈስ ቅዱስ ደግሞ እያጸናልን እንደሆነ እናያለን ማለት ነው። ስለዚህ እንደ ክርስቲያን የምናዝንበት ጉዳይ አይደለም። እውነት ለመናገር ያው በሰውኛ እናዝናለን፣ ግን እንደ ክርስቲያን ግን በቃ ጌታ የተናገረው ቃል እየተፈጸመ እንደሆነ ይገባናል። የመምጫውም ጊዜ ደግሞ የበላጠ እየቀረበ እንደሆነ እንረዳለን ማለት ነው። ይህ ማለት ግን ክርስቲያን ለክርስቲያን ደግሞ አይተጋገዝም ማለት አይደለም፣ አይደለም። ስለዚህ የምንችል ሰዎች እንጸልይላቸው። ሁላችንም እንደ ክርስቲያን ግዴታ ስላለብን የክርስቶስ አካል ውስጥ ያለን ብልቶች ነን ብለን ካመንን ብልት ደግሞ አንድ እጅ ሲመታ ሌላውኛው ይሰማዋል አይደል? አንድ ስጋ ስለሆነ፣ ስለዚህ ሁላችንም በክርስቶስ ውስጥ አንድ ነን ብለን እስካመንን ድረስ ሁላችንም ልንተባበር ልንጸልይላቸው ያስፈልጋል። የምንችል ሰዎች ደግሞ እዛ ዌብሳይት ላይ ገብተን ዶኔት ልናደርግላቸው ያስፈልጋል ማለት ነው ያስፈልጋል። ክርስትና እንግዲህ መከራ ሲመጣ ኢየሱስን እየካደ የሚሄድ እምነት አይደለም። እስልምና እንደዛ ነው። በነገራችን ላይ በእስልምና ሃይማኖት፣ ሕይወታችሁን የሚያሰጋ ነገር ካጋጠማችሁ መካድ ትችላላችሁ። ለጊዜው መካድ ይቻላል፣ አይከለከሉ፣ አይከለከሉ። በክርስትና ይቻላል ወይ? አይቻልም። ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በአባቴ ፊት መሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክድዋለሁ ብሏል። ስለዚህ እንድንመሰክር ያስፈልጋል። ዛሬም መመስከር አለብን፣ ነገም ስለ ጌታችን ስለ ኢየሱስ ክርስቶስ ብቸኛ አዳኝነት፣ ጌትነት፣ አምላክነት ሁላችንም ልንመሰክር ያስፈልጋል። በዛ በናይጄሪያ ውስጥ ላሉ ክርስቲያኖች ደግሞ መጸለያ ይኖርብናል። ጌታ ከዚህ የበለጠ አቅም እንዲሰጣቸው፣ ልባቸውን እንዲያጸና፣ እንዳይክዱት፣ ወደኋላ እንዳይመለሱ፣ መንፈስ ቅዱስ ከዚህ የበለጠ ደግሞ ብርታትና ኃይል እንዲሆንላቸው በጌታችን በኢየሱስ ክርስቶስም እንጸልያለን። እንደዚህ አይነት ነገሮች ደግሞ በምድራችን ላይ በሁሉ ቦታ አሉ። ስለዚህ በጣም የተጋነነ ሆኖ ሲወጡ ወደ እናንተ አደርስላችኋለሁ። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።